አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾሙ አይደል እውነት እኔ ኦርቶዶክሲያ ነው መምህር ታደሰ ወርቁ የልብ ታማሚ ነው አልሳሱለትም አልራሩለትም በእኛ አስቀልዱ ችግር የለውም ጥቁር ልበሱ ስትሉን ጥቁር እንለብሳለን ይኸው ዛሬ ሹመቱንም ስንስ ሌቦች ተባብረው አንተን ሌባ ሊሉ ይችላሉ። እነሱ ጋር ካልሰረቅ። ሰላም፣ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድህን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም ስፍን ብዝት ይበልላችሁ። እንዴት ናቸው? እኔ ደህና ነኝ፣ እግዚአብሔር መስገን። ሰሞኑን እየወጣ ባለው መረጃ አዳዲስ ነገሮች ወደ እናንተ ይዤ ለመምጣት በእነዚህ አይነት መልኩ መጥቻለሁ። እንግዲህ ከአሁን በፊት በቅዱስ ሲኖዶስና በፓትርያርክ ጉዳይ በቅድስት ቤተክርስቲያን ጉዳይ ብዙ ጭቅጭቆች፣ ብዙ ክርክሮች ተነስተው ከመፍትሄ ዳር ደርሰናል ብለን አስበን ነበረ። በአሁን ሰዓት እንግዲህ እንደዚህ አይነት ሹመቶች፣ እንደዚህ አይነት ነገሮች እየተከሰቱ ነው የሚገኘው። ስለዚህ ከአሁን በፊት እናታችን ቅድስት ቤተ ክርስቲያን ጥቁር የለበሰችበት፣ ህዝበ ምእመኑ ሙሉ ለሙሉ ጥቁር የለበሱበት፣ እንዲሁም የሻሸመኔ ወጣቶች የተገረፉበት፣ የተገደሉበት፣ የተሰቀሉበት፣ ደማቸው የፈሰበት ዘመን እንደሆነ እናስታውሳለን። በምን ጉዳይ? በቅድስት ቤተ ክርስቲያን ጉዳይ አንገታችን እንሰጣለን ብለን ቅዱሳን አባቶች፣ ታላላቅ አባቶች፣ ብፁዓን አባቶች እንግዲህ ሁኑ ባሉ መሰረት ሆነንላቸው ነበረ። እነሱ ሁኑም ባሉ እነሱ አደረጉን፣ እኛ አላደረግናቸውም። በአሁኑ ሰዓት ግን የቅድስት ቤተ ክርስቲያን ልጆች ደማቸው ፈሶ የእነሱ ደም ሳይደርቅ እንደዚህ አይነት ሹመት ይሄ በብፁ አባታችን በአቡነ ሳዊሮስ የተነሳ የተለያዩ ነገሮች ተከስተው ነበረ። ቅድስት ቤተ ክርስቲያን ጥቁር ለብሳ ነበረ፣ ህዝበ ምእመኑም እንደምታስታወሱት ጥቁር ለብሰው ነበር። የራሳቸውን ፖለቲካ ለማራመድ የማይሆን ነገር አድርገው ነበር። ህዝበ ምእመኑም እነሱን ተከትሎ ሆኖ ነበረ። በአሁን ሰዓት ግን እንደዚህ አይነት ነገር ተፈጥሯል ማለት ነው። ስለዚህ አሁንም ስለ ቅድስት ቤተክርስቲያን ዝም አንልም በማለት ህዝበ ምእመኑ ግልብጥ ብሎ ወጥቷል ማለት ነው። እነት ሄዶም ውጭ ሆነው እንደዚ አይነት መልእክቱን እያስተላለፉ ይገኛሉ። ስለዚህ ስለ ፓትርያርኩ ዝም ብያለሁ በሚል ርስ መጥቻለሁ ማለት ነው። ቀጣይ ቪዲዮ እማሳያችሁ ነው የሚሆነው ይህን ቪዲዮ ለብዙ ሰው እንዲደርስ ሼር እንታደረጉልኝ በእግዚአብሔር ስም ጠይቃችኋለኝ። ዛሬ ለምናችኋሉ። አሁንም በእግዚአብሔር ስም አድርሱልኝ። ወደ ቪዲዮ ሄዳለሁ። መምህር ታደሰ ወርቁ የልብ ታማሚ ነው። አልሳሱለትም፣ አልራሩለትም። ከምንም በላይ ከልጅነት እስከ እውቀቱ እስካሁኗ የዕድሜው ጊዜ ድረስ በቅንነትና በታላቅ ተጋርዶ ስላገለግላት ቤተ ክርስቲያን ሲሉ ጥቂት እንኳን አላፈቀሩትም ይልቁኑ ከመንግስት የተሰጣቸውን የፖለቲካና የዘር ዓላማ ለማስፈጸም የተደራጁ ሰዎች በጭካኔ ጥግ በሆነ ጭካኔ ሁከትና ብጥብጥ በመፍጠር ብለው ታላቁ ታዴን ወስደው አሳስረውታል። እንፍታ ቢል እንኳ አሳሪው አካል በፍጹም አትፍቱ ብሎ አሳሳሪው አካል መመሪያ ሰጥቷል። በጣም እጅግ በጣም ነው የሚያሳፍረው። ቅድስት ቤተ ክርስቲያናችን ከመቼውም ጊዜ በላይ የተለየ ፈተና ውስጥ የገባችበት ጊዜ ቢኖር አሁን ነው። ሁላችን የተዋህዶ ልጆች ለቅድስት ቤተ ክርስቲያናችን በመጸለይ እንደ ታዴ ላሉ ታላላቅ አገልጋዮቻችን በልዩ ፍቅር ከጎናቸው ልንቆም ያስፈልጋል ብዬ አስባለሁ። ቅድስት ቤተ ክርስቲያን ሆይ ብንረሳሽ ቀኛችን ትርሳል። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክስያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጬ አላውቅም። ተስፋ የቆረጥኩት ግን በፈጠረኝ ፈጣሪና በቅድስት ቤተ ክርስቲያን ሳይሆን በእኔ ላይ በተሾሙ አባቶቼ። እነሱ የሚፈልጉትን ነገር ለማድረግ እኛ የማንፈልገውን ነገር ሲያደርጉን ቆዩ። ከምንም በላይ የምወዳቸውን ቤተሰቦቼን ሲያሸማቅቁና ሲያሳቅቁ ሰነበቱ። ግን አንድ ነገር ወቁ። ምናልባት በመረጃና በማስረጃ እንዲህ ነው እንዲያ ነው ብሎ መናገር ይቻላል። ነገር ግን የመፍትሄ አካል የሚሆን የቤተ ክርስቲያን ሰው ስለሌለ ምንም ነገር በዚህ ሰዓት መናገር አልፈልግም። ምንም ነገር ምንም ነገር። ከፍርሃት ግን አደለም፣ ወላዲተ አምላክ ምስክሬ ነው። ነገር ግን እወቁት፣ እኛ ነገሩን ብንተው የማይተዋት አምላኳ በደሙ የመሠረታት ክርስቶስ ቤተ ክርስቲያን አይተዋትም። በዚህ አጋጣሚ መምህራችን ታደሰ ወርቁን ፍቱት። ግድ የላችሁ። ታደሰ ወርቁ የልጆች አባት ነው፣ የልብ በሽተኛ ነው። ታደሰ ወርቁ ጎጥ፣ ነገድ፣ ዘራቅም ቤተ ክርስቲያኗን ይወዳታል፣ ያፈቅራታል። ከዚህ ሌላ ምንም አጀንዳ የለው። ያደረጋችሁትን አድርጋችኋል። በጣም ብዙ ብዙ ብዙ ብዙ መባል ይችላል። ወደ አዲት አምላክ ግን ምን ዋጋ ሌቦች ተባብረው አንተን ሌባ ሊሉህ ይችላሉ። እነሱ ጋር ካልሰረቅ የሰማችሁኝ ነው። እነሱ ጋር ካልዋሸ፣ እነሱ ጋር ዝርን ካላራገብክለት በፖለቲካ ከሶ እስር ቤት ሊያስገባህ ይችላል። ግድ የለም። ወንጀል መሰብሰብ ምንም ችግር የለም። ወንጀል መሰብሰብ ሊቀጽልህ ይችላል። ችግር የለውም። ክርስትናን ስትኖር የነቀል ተከል ክርስትና ካልኖር፣ ትክክለኛውን የአእምሮ ለውጥ ከመጣህ፣ አእምሮ እና እግዚአብሔር ካንተ ጋር ከተገናኙ፣ ልብና አእምሮ እኩል ከሆኑልህ፣ ያን ጊዜ ችግር አለ። ያንን ነው መኖር የሚባለው ክርስትና ሲኖር። ስለዚህ ሊሰድቡ ይችላሉ፣ ሊያንጓጥቱ ይችላሉ። ስለዚህ ምናለ ጌታ ግድ የለም እኔንም ሰድበውኛል ነው የሚለው። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምፅ እኮ አግኝተዋል? ለጠቅላይ ቤት ለጠቅላይ ቤት እንትን ዋና ስራ አስኪያጅነት ለምንድነው አቡነ ሳዊሮስ ሲወደቁ ምክንያቱም ብቃት የላቸውም ይሄን እናገራለሁ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው እንዴት አድርገው ነው የሚሰውየን ቤተ ክርስቲያንም ቢይዙ እነዚህ ሰዎች ከዚያው ቀጥሎ ገንዘብ ከተንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ፣ ቁልቢ ቤተ ክርስቲያኑ ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ እ ቃል ልጠቀም ይቅርታ አድርጊልኝና በቃ ሁሉንም ጋፎ እኔ ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ልብን ያደማል። በኛ አስቀልዱ ችግር የለውም። ጥቁር ልበሱ ስትሉን ጥቁር እንለብሳለን። ይኸው ዛሬ ሹመቱንም ስንሰማ ነጭ ልብሳችንን ለብሰናል። ምክንያቱም ሹመቱ ስንጠብቀው የነበረው ነገር ስለሆነ ማለት ነው። እንደዛ የዘር መፈንጫ ያረጋትን ቤተክርስቲያን ዛሬ ስራ አስኪያጅ ሆኖ ለመምራት እሱስ ቢሆን እንዴት ቻለበት? እረ እንዴትስ አቅሙን አገኘ? ይሄ የማን ውሳኔ እንደሆነ እናውቃለን። ነገር ግን ፍትህ ለእግዚአብሔር ግልባጭ ለማርያም ብለን ዛሬም ድምፃችንን እናሰማለን። እባካችሁ ፍትህ ስጡን። እኛ ይህንን ፈጽሞ እንቃወማለን አንፈልገውም። ይህንን ነገር ብንቀበል እነዛ ሻሸመኔ ላይ በጥይት የተደበደቡ ንጹሕ ኦርቶዶክሳውያን ደማቸው ዛሬን ይጮሃልና እኛ ይህንን ነገር በፍጹም አንቀበሉም። ሰላም ቤተሰቦቼ፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ እግዚአብሔር ሰላም ለእናንተም ይስፈንላችሁ። በዚህ ሳምንት አዳዲስ መረጃዎች እየወጡ ይገኛሉ። ስለ ቅድስት ቤተክርስቲያን ና ስለ ቅዱስ ሲኖዶስ ጉዳይ ሹመቶች አሉ። አዎ እየተሿሿሙ ነው። አሁን ይህን ጉዳይ ለማውራት አይደለም የመጣውት። ከአሁን በፊት ቅድስት ቤተክርስቲያን በዚህ ጉዳይ በተነሳ ብጥብጥ ና በተነሳ ረብሻ የግል ፖለቲካ ለማራመድ ሲባል ቤተክርስቲያን ጥቁር ለብሳለች። የቅድስት ቤተክርስቲያን አማኞች ሙሉ በሙሉ ጥቁር ልበሱ ተብሎ ጥቁር ተለብሷል። እኛ እንደፈለግነው ሳይሆን እነሱ እንደፈለጉ አድርገዋል በሰዓቱ። አዎ እውነት ነው፣ ተደርጓል። በአሁን ሰዓት ብዙ የታሰሩ ና ብዙ የተገረፉ ብዙ የተገደሉ የሻሸመኔ ወጣቶች ደም ሳይደርቅ በዛን ሰዓት ጥቁር እንዲለቅ ቤተክርስቲያን ጥቁር እንድትለብስ የተደረገበት ምክንያት አሁን በይፋ ወጥቶ ጸድቋል። ስለዚህ አሁን ስለ ቅዱስ ቤተክርስቲያን ና ስለ ቅዱስ ሲኖዶስ ማውራት በራሴ በኩል አብቅቻለሁ። አሁንም ጥቁር ለብሻለሁ በምክንያት። አሁን ማውራት የፈለኩ ግን ስለ ቅድስት ቤተ ክርስቲያን የተቆረቆረው ታደሰ ወርቁ ከታሰረ ዘመናት አልፎታል። ስለዚህ የልብ ታማሚና የልጆች አባት ቤተሰብ አስተዳዳሪ ነው። እሱም ብቻ ፍቱት እናንተ እንደፈለጋችሁ መሿሿም ትችላላችሁ። ህዝበ ምእመኑ ብዙ ተቀንሷል፣ በሞት ደረጃ አዎ፣ ብዙ ተገርፏል፣ ብዙ ታስሯል። ስለ ቅድስት ቤተ ክርስቲያን የተናገረ እንዳለ ተገርፏል፣ ታስሯል። አዎ፣ ተገርፏል፣ ታስሯል። ስለዚህ እኛ አምባሳ ይታበስ እናንተ እርስ በርስ እንደፈለጋችሁ ይሆናችሁ ነው መሆን ትችላላችሁ። ዋካት ታደሱ ወንዱ ፍጥ የኔ መልእክት ነው። ስለ ቅዱስ ሲኖዶስ ጉዳይ ዝም ታማርጫለሁ። ዝም ቤተ ክርስቲያን ስትደፈር ዝም አልልም። ፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለኔ የመጀመሪያዋም የመጨረሻዋም ህይወቴም ማንነቴም ክብሬም ቤተ ክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። የመጣውንም ለመቀበል በጸጋ ዝግጁ ነኝ። እንደ ግል አስተሳሰብ፣ እንደ ቤተ ክርስቲያን መሪነቴ ችግር ሲኖር ንገሩን፣ እኛ እናርማለን፣ እኛ እናስተካክላለን። ለሰላም አሁንም አልመሸም። ለሰላም በምክክር እናድርገው፣ በማስፈራሪያና በዛቻ እናድርገው። ቃሉም ይከብዳል። በየቢሮው እኮ ስንሄድ ቢያንስ እኮ አይሆንም እኮ አትቁም ያሉት ለማኝ ጥቁም ነው አደለ? በቃ አለ ቃል ሰጠኝም። አቡነ አቡነ ሳዊሮስ የጠፉት በጎች ብሎ ዶክተር አብይ አሕመድ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ሲኖዶስ የመለሳቸው በኃይለኛ ቦታ ዛሬ ሹመት አግኝተዋል። አቡነ ሳዊሮስ እንኳን ደስ አለዎት። የኦርቶዶክስ ተዋህዶ ቤተ ክርስቲያን መቼም በብልጽግና እጅ ጥብዘዛ መንግስት ጣልቃ ገብቶ አይደለም ብዬ አምናለሁ። ከሆነ ደግሞ ይሄ ነገር እንዴት እንደምታዩት አላቅም፣ ገርሞኛል እኔ ምክንያቱም ሲኖዶስ የኦሮሚያ ሲኖዶስ መስርተው ነበርና ወደ 15 የሚሆኑ ጳጳሳትም ሹመው ነበር። የት ሄዱ እነዛ እየተሾሙት? የተወሰኑ ታስረዋል። ዛሬ ግን አቡነ ሳዊሮስ አቡነ ጴጥሮስም ገብተው ንግግር አድርገው ዛሬ ሹመት አይተናል። የፈለገ አትናቴዎስ ጉድ በዚህ ሊሸፈን እንደሆነ አላቅም። ሁላችሁም ኮንግራጁሌሽን በሉልኝ። አብሮጁሌሽን ጉድ ጉድ